አዕላም ተፍሲር ነው። እስተውላም ተፍሲር ነው። ቀሃረም ተፍሲር ነው። ይሄ ተርጉም አይ እስተውላ አይ አላ አይ እርተፈዐ የተባለ ተፍሲር ነው። ይሄ የጅህልና እንጂ ማለት ነው። በሁለተኛ ደረጃ ምን ይላል ይሄ ሰውዬ? ያው ቪዲዮ እንትን ባጭሩ ስለሚያረገብኝ ነው፣ ገብታችሁ መከታተል ትችላላችሁ። እሱ ንግግር እኛ ከሁሉም በላይ ነው ስንል እንዲሁ ብናመሳሰል እንኳ ከላይ ያለ ጋር ነው አመሳሰል ነው አለ። ከላይ የሆነ ነገር ነው ጋር ነው አመሳሰል ነው አለ። እነሱ ግን በስድስቱም አቅጣጫ ይገለጽም፣ ከላይ ነው ከታይ ነው አይባለም ሲሉ የለለ ነገር ጋር ነው እያመሳሰሉት ያለው ይላል። የነገር ነገር እንደ አቅል ላለው ሰው ይገባዋል። የለለ ነገር ጋር ማመሳሰል ማለት ምን ማለት ነው? የለለ ብለህ እንዲገና ማመሳሰል፣ ይሄ አቅልህ ችግር ነው። ሰለፎቻችን እሳ በምን እንዲሄዱ አረህማኑ አላልአርሽ ስተዋ ያለውን የሚሆን ሰቢሕ ስማ ረቢካ ልአዕላ ያለውን ቁርአንም አልሐምዱሊላህ ሱፍያ ብለህም የምገልጻቸው ሰዎች ይኸን ቁርአን አይክዱም። ግን ተገቢ የሆነ ተፍሲር አለው። ብዙ ማዕና፣ ብዙ ትርጉም አለው። ከዛ መካከል ሰለፎች በፈሰሩት አላ ፈህሚ ሰለፍ ነው የሚሄዱት ማለት ነው። ሰለፎች ምን ብለው ፈስረዋል? ወደ ቀኝ በስተኩል ወደ ግራ በስተኩል ያለውን ተመለከቱ። ይሄ የኢማሙ ጦበሪ ኪታብ ነው። ኢስታዋ የሚለውን በሚጠቅሱ ጊዜ ስለሚያሳጥርብኝ ሙራዱን ብቻ የምናገረው ገብቶ ማየት ይችላን ኪታቡ እንትን የፈለገ ሰው ማለት ነው። ምናሉ እንግዲህ ወለዓጀቡ ምን አንከርል ማዕነል መፍሁም ብለው ነው። በጣም ይህን አላወር ተፈዓለውን ሸሽቶ ሰውየው አቅበለ ብሎ የሚፈስር ሰው በጣም ይገርማል አሉና ያም ምንድነው በጅህልናው ፈስሮ ነው አሉ እንግዲህ

የመረማመድ በዛቱ ወዲ ላይ አርሽ በላይ ተንሳፈፈ ወይም ተቀመጠ ማለት አይደለም ያሉ እኮ ነው። ላዕሉው ወንትቃሊን የመረማመድ ይስ አይደለምና ወዘዋሊን የመወገድ አይደለምና መወገድ የሚባለው ምንድን ነው? አንድ ቦታ ነበር ወዲ አንድ ቦታ ሀዲካል ከኛውን ለቆ ሀዲ ማለት ነው። የዚህ አይደለም አላውር ተፋስ ይባል አርህማን አላል አርሽ ስተዋስ ይባል ስተዋስ ይባል የሚፈለግበት አንድ ቦታ ለቆ ወዲ አንድ ቦታ መሃድ አይደለም። እንቲ ቃል ማድረግ አይደለም። እንግዲህ ያስ ምንድ ነው? የሹመትና የንግስና የሆነን ከፍታ ከሁሉም በላይ ከፍ ያለ ነው ማለት ነው የሚፈለግበት ብለህ በለው። ስመ ለን የቁል ፊ ሸይኢን ሚን ዛሊክ ከዚህ በኋላ ምንም ሊናገር አይችልም ይላሉ። ማን አልኢማም አጦበሪ። እንግዲህ ከሰለፎች መካከል እንዲሁም ከሙፈሲሮቹ መካከል ሸይኹል ሙፈሲሪን የሚባሉት ማለት ነው። የሙፈሲሮቹ ሁሉ ዋና ይባላሉ። ምክንያቱም ለምንድን ነው? ሊአነሁ ዩረጅሕ ሙዕተማ መጀመሪያ አቅዋላ ዑለማእ ከተናገሩ በኋላ መጨረሻ ላይ ትክክለኛውን አስቀምጠው ትክክለኛው የሆነው ብለው ስለሚሄዱ ማለት ነው። እሺ ሁለተኛ ሳ አልኢማሙ አቡ ሐኒፈ ምን ብለው እንደመለሱ አልፊቅሁል አብሰጥ የሚባል መጽሐፋቸው ላይ ገብታችሁ ማየት ትችላላችሁ። ቁልቱ አሉ አረአይተ ለውቂለ አይነ አላሁ ተዓላ አላህ የት ነው ብሎ ቢባል ምን ትላለህ ቢባል አሉ ፈቃለ

ፍጡርም አንድም ሳይገኝ በስተፊት ማለት ነው። አቅጣጫ ሳይኖር ቦታ ሳይኖር ሁሉም ነገር ሳይኖር የነበረ ጌታ ነው ብለህ መልስለት። ኩሉ ሸይን ወላ ኸልቀ ኩለ ሸይ አንድም ፍጡር ሳይኖር በስተፊት ሸይ ያላቸው እንግዲህ አንድም ነገር አቅጣጫ ሳይኖር ቦታ ሳይኖር ሰው ሳይኖር ጅን ሳይኖር ሰባት መሬት ሰባት ሰማይ ማለት ነው። አርሽ ኩርስይ ሳይኖር የነበረ ጌታ ነው ብለህ በለው አሉ ውሆ ኻሊቁ ኩሊ ሸይ ነው እሱ የሁሉም ነገር ፈጣሪ ነው ብለህ መለስለት ይላሉ። ማን አል ኢማሙ አቡ ሐኒፋ ረዲየላሁ አንሁ። ሰለፎቻችን እንደዚህ እያሉ ነው። ሐዲሱ አል አቡ ጀዕፈር አጥሃዊ ይላሉ። ተዓላ የዕኒ አላህ ሱብሐነሁ ወተዓላ ጠራሉ ከመን አን አል ሑዱድ ከዲሊከ የጠራ ነው አሉ ከዲሊከ። ከዚህ አንሶ ትስ ከዚህ ነው ይበልጣል አይደለም አሉ። እንደ ወሃብያ ሳ ምን አሉ፣ ከዓርሽ በላይ ስሉ ገደቡት። ማለን ሐድ አደረ ጉላት ሰለፎች ሐድ አላደረጉም። ሁለተኛ ምናሉ ዐን አል ሑዱድ ወል ጋያት ከመጨረሻ የጠራነው አሉ። ወል አዕዷእ ከትላልቅ ብልቶች የጠራነው አሉ። ትላልቅ ብልት ማለት እጅ እግር፣ የሚባለው ፊት የሚባለው ይህም ይባላል ትላልቅ ብልት ይባላል። ወል አደዋት ከትናንሽ ብልት የጠራነው አሉ። ምላስን ይመስል ጥርስን ይመስል ጆሮ፣ አይን ይባሉ ነገሮች ይመስል ትናንሽ ብልቶች ከነዚህም የጠራነው አሉ።

ቢዛትህ ያልካተን ወይ ታመጣሃት በመረጃ ው እንደዚህ ልክ እንደኛ በመረጃ ኪታቡን አዝልቅህ በመረጃ ከሰለፎች ከሶስት መቶ ክፍለ ዘመን ካሉቱ ማለት ነው። ሶስት መቶ ውስጥ ካሉቱ ነቢያችን ዓለይህ ሰላቱ ወሰላም ኸይሩል ቁሩኒ ቀርኒ ሱመ ለዚነ የሉነሁም፣ ሱመ ለዚነ የሉነሁም ነው አሉት። መልካም ክፍለ ዘመን ብሎ ማለት እኔ ያለሁባት መቶ ዓመት ውስጥ እነሱ ያሉባት ማለት ነው። ቀርን ማለት መቶ ዓመት ነው። ከዛ ቀጥላ ያለችው፣ ከዛ ቀጥላ ያለችው አሉ እስከ ሶስት መቶ ዓመት ድረስ እኛ ያመጣንልህ ያለው ከነዛ ነው። እስኪ አንተ አንድ አንድ ከሰለፍ ቢዛት ብሎ የፈሰረ ከሰለፉ ነው ሰለፍ ሷሊህ ማለት ነው፣ ከመልካም ሰለፎች ማለት ነው። አንድ ካለ በመረጃ አርጋው ራ እስኪ ጨርሻለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ